እያንዳንዱ ኢትዮጵያዊ የውጭ እዳ ወሰ አምስት መቶ ሰባ አምስት ዶላር የውጭ እዳ አለበት ተባለ። ወይም ደግሞ ወደ ሰባ አንድ ሺ ብር የኢትዮጵያ ብር እያንዳንዱ ኢትዮጵያዊ የውጭ እዳ አለበት ተባለ። መክፈልም ግዴታ ነው ተብሏል ማለት ነው እና እንሰማለን፣ አንፈርድም። የሆነ ጊዜ ነው ማለት ነው እና የምን ዕዳ እንደሆነ አልገባንም። አጃይብ ነው። ብቻ ተብሏል ተብሏል ነው የሚገርም ነው። እና ዕዳችሁን ክፈሉ። ሁሉም ነገር ነቢያለንቱ አይደምግም አለም

በያላችሁበት ያላ ሰላም እና እዝነት አይላችሁ ያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው እና ከሰሞኑ ሶሻል ሚዲያ ላይ የሚዘዋወር ዜና አለ ማለት ነው። እያንዳንድ ኢትዮጵያዊ 575 ዶላር የውጭ እዳ አለበት ተባለ። እያንዳንድ ኢትዮጵያ ያለበት የውጭ እዳ መጠን 576 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን በወጣው ሪፖርት አስታውቋል። የኢትዮጵያን የውጭ እዳ ለመክፈል እያንዳንድ ኢትዮጵያዊ 71 ሺ ብር አካባቢ ይደርስበታል ተብሏል። ማህበሩ የሀገሪቱን ከ2021-2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ ም በወጣው ሪፖርት ያው እንግዲህ እንደሰማችሁት ነው። ወደ 71 ሺህ ብር እያንዳንዱ ኢትዮጵያዊ እዳ አለበት እየተባለ ነው ማለት ነው። አንገድቼ እኛ ያልፍልናል ስንል የአባይ ግድብ ተገድቦ ጥሩ ደረጃ እንደርሳለን በኤሌክትሪክ ምሆን በሁሉም ነገር እንቀየራለን ስንል ያው እንግዲህ ባለዳ ናችሁ ተብሏል ማለት ነው። እና ውድ ኢትዮጵያውያን ያው እንግዲህ አስቡበት ተብሏል ማለት ነው። እና አረብ ሀገርም ያላችሁ ውድ ኢትዮጵያውያን እንግዲህ ያው እየቆጠባችሁ ማለት ነው፣ እየቆጠባችሁ ለዳችሁም እየቆጠባችሁ አስቀምጡ። ያው እንግዲህ መንግስት ያለው ነገር ስለማይቀር ማለት ነው እንግዲህ ምን እንደምንል አናቅም እኮ ግን፣ ያው እንግዲህ አጃሂብ ነው። ግን በነገራችን ላይ ያው እንሰማለን አንፈርድም ነው፣ እዚህ ላይ አሁን እንሰማለን አንፈርድም ነው። እና ሀገር ገብታችሁ ኋላ እንዳይቆጫችሁ ማለት ነው። አሁኑ አዘጋጁ፣ እዳችሁን የምትከፍሉት ብር አሁኑ አዘጋጁ። አዎ ግዴታ ነው ተብሏል እያንዳንዱ ኢትዮጵያዊ ወደ ሰባ አንድ ሺህ ብር 500 ስንት ነው ዶላር ያለው አምስት መቶ ምናምን ዶላር እያንዳንዱ ኢትዮጵያውያን እዳ አለበት ተብሏል ማለት ነውና ይህንን መክፈል ካልቻለች ኢትዮጵያ እዳዋን መክፈል ሊያቃታት እዳዋን መክፈል የማትችል ሀገር ተብላ ትመዘገባለች እየተባለ ነው ማለት ነውና አስቡበት፣ ውድ ኢትዮጵያውያን እንግዲህ ያው የምኑ ዕዳ እንደሆነ አልገባንም። ባይገባንም እንሰማለን አንፈርድም። ነው እንግዲህ ጊዜው ነው ትላላችሁ፣ ዘመኑ ነው የበላቸው ትዳ ይሁን የምንድን አይታወቅም። ግን ለማንኛውም ማስቡበት፣ የማዳም ቅመሞችዬ ኢትዮጵያ ሂዳችሁ ከምትጨናነቁ ከወዱ እየቆጠባችሁ ማለት ነው፣ ብር አታባክኑ ለዳችሁም እያስቀመጣችሁ ያው እንግዲህ መቁጠር ምንድን ነው የሚባለው፣ መክፈሉ ስለማይቀር ማለት ነው። ያው እንደሰማነው ከሆነ እያንዳንዱ ኢትዮጵያዊ ግዴታ ነው የተባለው ማለት ነው። እዳ አለብን በቃ፣ ልጅም ካላችሁ ያው በልጆቻችሁም አለባችሁ ማለት ነው። ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን 62.5 ቢሊዮን ዶላር መድረሱን እና እያንዳንዱ ኢትዮጵያዊም 575 ዶላር የውጭ እዳ እንዳለበት ጠቁሟል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ዶክተር ናስሬኑስ ከዚህ በፊት አገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮች የተበደረቻቸው ብድሮች እንግዲህ እንደሰማነው ነው ማለት ነው። ለተለያዩ ድርጅቶች የተበደረችው ገንዘብ ነው። እንግዲህ እኛ ለውጥ እየጠበቅን ነው። የኢትዮጵያ ሕዝብ አሁን ለመኖር በጣም ያቃተበት ጊዜ ነው። የዕለት ጉርሱን ያጣበት ጊዜ ነው። በእውነቱ እንነጋገር ካልን ማለት ነው እና እውነት እስኪ አሁንም ኢትዮጵያ ላይ የሚኖር ሕዝብ ሰባ አንድ ሺ ብር አንጣ ብትሉት ከየት ነው የሚያመጣው? የምር በጣም የሚያሳዝን ነገር ነው። ለራሱ ቤት ኪራይ ከፍሎ ምግብ ምግብ አግኝቶ ልጆች አስተምሮ ምናምን መኖር ያቃተው ህዝብ ነው። ይህንን ሰባት ሺህ ብር ሰባት ሺህ ብር ማለት በጣም ከባድ ነው ኢትዮጵያ ላይ አሁን ማለት ነው እና ምንም ነገር ባይሰራም ምን ከየትም ደግሞ አይመጣም። እጅ ከእጅ ከእጅ ወደ አፍ የሆነ ሰዓት ነው ኢትዮጵያ ላይ ማለት ነው እና ይህን ሰማኔ በጣም ነው ልቤ የተሰበረው። በነገራችን ላይ በጣም ነው የሚያሳዝነው። የምር ያው እንግዲህ እንደሰማነው ከሆነ አነጋገሩ በጣም ነው ሴሪየስ ነገር ነው። መንግስት የያዘው ነገር ደግሞ አይለቅም። አሁን ገበሬውንም ቢባል እንደዚህ ግብር እየተባለ የመንግስት ሰራተኛውንም ቢሆን ከደሞዙ እየቆረጠ ይወስዳል። የማይቀር ነገር ነው። ገበሬም ላይ ቢሆን ይህ ግብር ምናምን የሚባል ነገር እሱንም እየጨመረ ይወስዳል ማለት ነው። እና በጣም ከባድ ነገር ነው። በጣም ነው የሚያሳዝነው። አላቅም ምን አይነት ሀሳብ እንደሆነ። ሀገራችን እየተቀየረች ነው ይባላል። በየቦታው የሚሰማው ነገር ሌላ አስቀያሚ ነገር ነው። ሰው በነፃነት እየኖረ አይደለም። ይሄ ነገር በጣም ውስጥ ይረብሻል። የምር በአሁኑ ሰዓት ስደት ላይ ያለ ነውም ታውቃላችሁ። ወደ ሀገር መግባት እንፈልጋለን፣ ግን ደግሞ በነፃነት ልባችን ተረጋግቶ የምንሄድበት ሰዓት አይደለም። ይህን ይህን ነገር እየተሰማ በጣም ነው የሚያስጠለው ማለት ነው እና ብቻ በቃችሁ ይበለን። እስኪ ለፋይረን ነው፣ ለበጎ ነው። ያው በአሁኑ ጊዜ በነፃነት መናገር አልተቻለም። እንሰማለን አንፈርድም። ሆነ በቃ የኛ ነገር ማለት ነው። መክፈያ ጊዜን በመደራደር እንዲራዘም ማድረጉ ጥሩ ቢሆንም ሊከፈለ የነበረውን ገንዘብ አሁንም ኢኮኖሚውን መደጎን በማይችሉ መንገዶች ወጪ ከተደረገ የዕዳ ጫና ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ ሀገሮች መካከል እንድትመደብ ከማድረግ ባለፈ ለኢንቨስትመንት ተመራጭ ያልሆነች ሀገር እንድትሆን ያደርጋታልም ሲሉ አስጠንቅቀዋል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና ሀገሮች የተገኙ ብድሮች ባደረሱ ጫና ምክንያት መንግስት በውጭ ቅነሳ ላይ መቆየቱ ለይቁ እንግዲህ እንደሰማነው ነው። ካልከፈለች ያው እዳውም እየጨመረ ነው፣ እየቆጠረ ነው የሚሄደው። እዳ የማትከፍል ሀገር ተብላ ትመዘገባለች እየተባለ ነው ያለው እና እናቴ አሁን ህዝቡ ከየት አንጥቶ ነው የሚከፍለው? ሰባ ሺ ብር፣ ሰባ አንድ ሺ ብር ከየት አንጥቶ ነው የሚከፍለው? ሌላ ጫና ገበሬውም ላይ ቢሆን ነጋዴውም ላይ ቢሆን መንግስት ሰራተኛም ላይ ቢሆን ሌላ ጫና ነው የሚያሳድረው ማለት ነው እና የምር አሁን ሀገራችን ላይ ያለው ነገር በጣም አሳዛኝ ነው። በጣም አሳዛኝ ሁኔታ ነው ያለ ነው ማለት ነው እና እስኪ ለኸይር ነው ለበጎ ነው እንበል። ምንም ማድረግ አልተቻለም። የምሬን ነው እኔ እያሳስበኛለሁ፣ በቃ ሚስኪኑ ህዝቦን ላይ በጣም የሚያሳስበው፣ በጣም ያሳዝናል። ማለት ያለበት ሁኔታ ከእጅ አፉ ነው ከእጅ ወደ አፍ ነው። ቢታመም ወይም መታከሚያ የለውም። የሆነ ድንገተኛ አደጋ ቢደርስበት ምንም መፈናፈኛ የለውም። ያው የምንሰማውም የምናየውም ስለሆነ ማለት ነው። እና በጣም አጣብቂኝ ውስጥ ነው ያለው ህዝባችን። አላህ ምሕረቱን ያንጣልን፣ እዝነትን፣ መተዛዘንን፣ መከባበርን ያንጣልን፣ የሀገራችንን ሰላም ያስፍንልን። እና በጣም አሳዛኝ ነው፣ የምር በጣም ነው የሚያሳዝነው። እንደ ሀገር ልብ ይሰብራል። የምር ያባይ ግድብ እንደዛ ብዙ ብር ሲዋጣ ደርሶ እንደዚህ ኤሌክትሪክ የማብራት ችግር ይቀረፋል፣ ምን ይባላል፣ ምን ይባላል ሲባል ያሁላ ዜሮ፣ ያሁላ ቀርቶ በሰላም ህዝቡ በኖረ በመተዛዘን በፍቅር ብቻ። ከባድ ነው። እስኪ ስለተከታተላችሁን በጣም አመሰግናለሁ። ይሁን ለበጎ ነው። እስኪ ያው ጸሎት አድርጎ ዶ አድርጉ ምንም ማድረግ አይቻለም